ነራት ምን የነበረ አንድ በር የነበረ ሺ ጨመጣ ሆይ ያሳለፍኩት መከራ መከራ የለም እራሱ መከራ የለም። ያለፈው ወደ ሰዋሳው ወደ ሌላ ነገር ስሜትም እንትኔ ላይ ምክንያቱም እኔም ራሴ ታማሚ ስለሆንኩ እና ከህመም ጋር ማስታመም እንግዲህ በጣም ከባድ ነው። ህይወት ብርቱ ሰልፍም አይደለች። በማምሻ ዕድሜ በልጅ ህመም መፈተን እጅ አለመስጠትና መታገል የአባትነት አንዱ መልክ ነው። እኒህ ጀግና አባቶች በካንሰር ህመም የሚሰቃዩ ልጆቻቸው እንዲድኑላቸው ብርቱ ፈተና አሳልፈዋል። ልጆቻቸው ተስፋ እንዳያጡም ዋጋ ከፍለዋል። የካንሰር ወጪው አይቻልም። ወጪው ሳይሆን ግን የካንሰር ዋናው ትልቅ ተግባሩ በቃ እንትኑ ነው። በቃ ሐሳቡ ሐሳቡ ነው በቃ ገንዘቡ ነገር ጉልበቱ የሚፈሳን ገንዘቡ የሚፈስም ምንም አይደለ፣ ግን ሀሳቡ በጣም ችግር ነው። ራሱ ማንኛውም አስተማሚ ማንኛውም ወላጅ ትዕግስት ይጠይቃል። የሰው ልጅ ትዕግስት ነው። ገንዘቡን በማንኛውም ነገር ትዕግስት ነው። ገንዘቡ ግን በተለይ ደግሞ የካንሰር ህመም ባደረባቸው ልጆችና ወይንም ቤተሰብ ታግሰህ ማሳከም። ሀገርና ወገን ሲኖር ደግሞ ሸክምን ድካምንም ይጋራል፣ ተስፋም ይሆናል። ተስፋ አዲስ የካንሰር ማዕከልም ለእነዚህ ጀግና አባቶች አይዟችሁ ባይ መጠጊያ ተስፋ ሆኗል። እውነትም ተስፋ ሁልጊዜ ተስፋ እየሰጡ ሁልጊዜ እየረዱ ሁልጊዜ እየደገፉ ከጎናችኋለን። ማንኛውም ነገር እስከን ሳሙና ድረስ በልተን ጠጥተን ለብሰን ጽዳታችንም የምንጠብቀው ሳሙና ጭምር እየሰጡን ነው። ወደዚህ ላኩነ ከዚህ ቤት እንግዲህ ገባሁኝ አመት ከሁለት ወረ ነው። ከዚህ ቤት ካገባሁ ማለት ነው። የሚሸግረኝን ነገር ገና ራሱ የቸገረኛ ሳል ራሳቸው ሰዎች ራሱ የሚረዱኝ አሁን እነዚህ ሰዎች ማለት እንዲህ እንዲህ በቃ ያስፈልገኝ ሀሉኝ ምንም በቃ ያለን የተሸሸገን ነገር ካገኙ ካጎንናቸው ካጡ ከሰባን ስትሮ ራሱ የሚሰጡኝ ማለት ነው። ይህ ድርጅት ማለት ነው። የሚረዳህ ዘመድ አለ አሉ የለኝ የሚረዳህ ዘመድ ማንም የለኝም። በቃ አዲስ አበባን የማላውቀው ነበር ሰው የጠየቀ ሆኖ እራሱ ራሱ ተውጭ መሬት የምገዛው እያው ከዚያ በቃ፣ እኛ ድርጅት ትገባለህ። ተስፋ ድስት ድርጅት የሚባል አለ፣ እዚያ ትገባለህ። ምግብም አለ ምንም አለ። እንዲህ በቃ ይበቃኛል። ይህን ያቅላል፣ አሳክም ያለ እዚህ መሄድ አለብኝ። ቤተሰብዬ ተበትኗል፣ ምን አደርጋለሁ? ልጇም ጭንቀት ውስጥ ትገባለች ስላቸው በጣም አይቻልም፣ አንሰድም አሉኝ። እዚህ ድርጅት መጣው ገባው። ሳሙና የተሰጠኛል፣ ልብስ የተሰጠኛል፣ ጫማ ትሰጠኛል። ያለው ነገር በቃ በሙሉ እንደተሟላ አልጋ እንደልብ ነው። ለብዙዎች ተስፋ እየሰጠ የህይወትን ሸክም የሚጋራው ተስፋ አዲስ ፓረንተስ ቻይልድሁድ የተመሰረተው ከ14 ዓመት በፊት ነበር። ተስፋ አዲስን የካንሰር ህሙማን ሕፃናት ወላጆችና የጤና ባለሙያዎች ናቸው የመሰረቱት። ዋና ዓላማውም ከአዲስ አበባ ውጭ ያሉ ዜጎች የካንሰር ሕክምና ለማግኘት ወደ ጥቁር አንበሳ ሲመጡ በቂ ማረፊያና ድጋፍ የሌላቸውን ችግር ማጋራትና ማገዝ ነው። ጥቁር አንበሳ የኛ ሳይኮሎጂስት፣ ዳታ ክለርክ እንደዚሁም የስነ ምግብ ባለሙያዎች አሉ። ዶክተሮች፣ ነርሶች አንድ ላይ ኮላብሬት ይሰራሉ። እነሱ ወደኛ ሪፈር እያደረጓቸው የዚህ ቤት አገልግሎት ተጠቃሚ እናደርጋቸዋለን። ለወላጆችም ለልጆችም ኢንዲቪድዋልም ግሩፕን ካውንስሊንግ በመስጠት በስነ ልቦና ጠንካራ ሆነው ህክምና ተከታትለው እስከሚጨርሱ ድረስ እዚህ አመትም ፈጃው ሁለት አመት ህክምናው እስከሚልቅ የተለያዩ የስነ ልቦና ድጋፍ እንሰጣለን። ካንሰር በለጋ እድሜያቸው የሚያሰቃያቸው አዳጊዎች ስለሚኖሩበት ዓለም የሚያውቋቸው አብዛኞቹ ቃላት ካንሰር፣ ህክምና፣ ዶክተር፣ መድኃኒት ወይም ኬሞቴራፒ የሚሉ ብቻ ሊሆኑ ይችላሉ። ይህ ደግሞ በአእምሯቸው ላይ ጫና እንዳያሳድር ጭምር ተስፋ አዲስ የካንሰር ማዕከል በጨዋታና የእርስ በርስ ጓደኝነትን በማጠናከር ተስፋ እንዲሰንቁ ያደርጋል። ከጠዋት እንግዲህ ከጸሎት ይጀምርና ስዕሎችን መሳል፣ ከለሮችን መቀባት፣ ሚዚክና አርት ቴራፒ ያላቸው። ከዛ ውጭ እንግዲህ ትንሽ ከፍ ለሚሉት ልጆች ኮምፒውተር ሩም አለ። ሊወዱታል እነሱም ስለሚውሉበት ለልጆቻቸው ሲሉ ዋጋ የሚከፍሉትን ጀግና አባቶች ጥረት እንደ ተስፋ አዲስ ያሉ ማዕከላት እንዲያስቀጥሉ ለማድረግ የቻለ በገንዘብ አሊያም ልደትም ሆነ ልዩ ልዩ ፕሮግራሞችን በማዕከሉ ማድረግ በብዙ ያግዛል። ከገንዘብ ውጭ ደግሞ በማዕከሉ ተገኝቶ ህጻናቱን መጎብኘትና ማጫወት ለህፃናቱ እንደ ቴራፒም ነው። አባትነት፣ አርያነት፣ አባትነት መስዋዕትነት መሆኑን በተግባር አሳይተው ብርቱ ፈተና ያሳለፉት እኒህ አባቶች አሁን ተስፋቸው እጥፍ ሆኗል። እግዚአብሔር ደግ ነው። ተስፋ አዲስ ድርጅት ልጇን ማትርፍልኛል። መንግስት ደግ ነው። አዲኖልኛል። አሁን እንግዲህ እየጓጓሁላን ነው። የመድሀኒት ተስፋላት ብዬ ነው የምገምተው። አሁን ታማስገን ነው ሽንገ የፈጣሪ ፈንታ ነው። ደሞ አንግሪ ትባላለህ። ደሞ እሱ ያውቃል። ከታገስክ ሁሉንም ነገር ታገኛለህ። ሁሉን ዛሬ ይሄ ልጅ ነው በጥሩ ነገር አየዋለሁኝ። ለሁሉም የሚያሳሳ የሚያሳሳና ተስፋ የሚሰጥ ልጅ መስሎ የሚታይ